ማዳሟ ገደለቻት ወይስ ማዳሟን ሰራተኛዋ ገደለቻት? ሰራተኛዋ ማዳሟን የገደለቻት ሰራተኛዋ ማዳሟን ገደለቻት። ከአጩ ስደት ሀገር ላይ ያላችሁ ይህንን ታሪክ እስከ መጨረሻው አዳምጣችሁ ትምህርት እንድትደርሱበት እና እንዲሁም ደግሞ ለሌሎቹ እህቶች እንዲደርስ ላይክ፣ ሼር እንድታደርጉልኝ እፈልጋለሁ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ለቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ይገውል ሰላም ነው። አላህ ሱብሃነሁ ወታላ በእያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው ባዲስ ዶ መጥቻለሁ ማለት ነው። መግቢያ ላይ ያዳመጣችሁትን ሙሉን አስገባላችኋለሁ ትሰሙታላችሁ። ግን በመጀመሪያ ግን እኛ ጥንቃቄ ማድረግ አለብን ማለት ነው ከሌላ ሀገር ከዚጋ የምትሰሩ ከሆነ በጣም አደገኛ እንደሆኑ ነው። ማቀውኔም ከዚህ በፊት ስላጋጠመኝ፣ ማን ነው መዳሟ ላይ ከአረቡዮ ከእኔ ቆይታ ነው የመጥ እሷ ለምሳሌ እዛ ቤት ቆይታለች። እኔ ግን እንዳግዛት ነበረ የሄትኩት ማለት ነው እና አሁን ብዙ ጊዜ ሆኖታል። እስካሁን አስታውሰዋለሁ። ይህንን ታሪክ ደግሞ ስሰማ እነዚህ የሌላ ሀገር ዜጎች ከኔም ጋር አሁንም አብሮ የሚሰሩ ሁለት አሉ ግን እንደዚህ አይነት ነገር ሲያደርጉ አላየውም። አንዷ ግን በጣም በጣም ደፋር እንደሆነች አውቃለሁ። በእንደዚህ አይነት ይህንን ነገር ለማድረግ ከአረቦች ጋር ለመተኛት፣ ከአረብ ወንዶች ጋር ለመማገጥ በጣም ለነሱ ስምፕል ወይም ደግሞ ቀላል ነገር ነው። ገብታችኋል? አረ እንግሊዝኛ አለሙ ይሄም እና ከዚህ በፊት ያጋጠመኝንም እንዲሁም ደግሞ ቪዲዮውን እስከት ያስገባላችኋለሁ። ግን የባካቸው ቶቼ እኛ የመጣነው ሰርተን ለመለወጥ ወይም ደግሞ ህይወታችን ለመቀየር ነው የመጣ ነው። እነሱ ደግሞ ወላይ ህይወታቸውን ሽጠው ራሱ ገላቸውን ሽጠው ብር እንጂ ሌላ ነገር አይፈልግም። ሃይማኖት የላቸውም። ምን እንደሚያመልኩ አታቁም። ክርስታን ነን ይላሉ እንጂ ምን እንደሚያመልኩ ራሱ አታቁም። እኔ ከኔ ጋር አብሮ ያሉት ብዙ ጊዜ አሁን ክርስቲያኖች እኛ ሀገር ላይ ሲጾሙ ነው የማውቀው ማለት ነው። ጾም እንዳላቸው እንዲሁም ደግሞ ብዙ ነገር ደግሞ ለፈጠራቸው በጣም እንደሚፈሩ አውቃለሁ። ግን እነሱ ሀገር ላይ እንደዚ አይነት ነገር የለውም ማለት ነው። ዝሙት መስራት ለነሱ ሀራም አይደለም ገብቷችኋል። ከማንኛውም ወንድ ጋር ተኝቶ ዝሙት መስራት ለነሱ ሀራም አይደለም ገብቷችኋል። እንዲሁም ደግሞ አሁን ከኔ ጋ አብራ ያሉት ሁለቱም አላገቡም። ግን ሳያገቡ አራት አንዷ አራት ወልዳለች፣ ከወንድ ጋር ዝም ብላ ተኝታ ማለት ነው ሳታገባ። አንደኛው ደግሞ አሁን ወደ አርባ አምስት ምናምን አመቷ ነው፣ እሷ ግን አምስት ልጆች አሏት። እስካሁን ካመል ታሰረ ምንም በቃ አሳማና ምናምን የሚባል ነገር የለም። ገና ከዚህ በኋላ ሀገር ገብቼ እንጋባለን እንጂ ገና አልተጋባነም። ፓስፖርትም ላይ ምንም ላይ እኔ ስንግል ነኝ ያለችው ስንግል ማምናት ገብታችኋል። ከሰውየው ጋር ምንም አይነት እንትን አቅድ ወይም ደግሞ የፈረሙት ወረቀት የላቸውም ማለት ነው። እና እንዲሁም ደግሞ ሴት ወንድ መሆን ይችላል፣ ወንድ ሴት መሆን ይችላል። እነሱ ሀገር ላይ ማለት ነው ሙስሊም አለ ግን እና እኛ ሀገር ላይ ሙስሊም አለ፣ አላህን ይፈራሉ ምናምን ትላለች ግን ምን አይነት ሃይማኖት እንዳላቸው አላቅም። እነዚህ ክርስታንን ይላሉ ግን የክርስትና ምንም አይነት እንትና አላየሆባቸውም። አሁን እኛ ሀገር ላይ አብረን ስንኖር በጣም ነው ፈጣሪያቸውን የሚፈሩት። እነሱም ጋር ዝሙት መስራት ሀራም እንደሆነ ነው ማቀው። እንዲሁም ደግሞ ትዳርት ሳይዙ አብረው ከወንድ ጋ ይተኙ የሚል መጽፋቸው ላይ ራሱ የለም፣ ገብቷቸዋል። በጣም ለሃይማኖታቸው በጣም ክብር ያላቸው ፈጣራቸውን የሚፈሩ ክርስቲያኖች ነው ያሉት፣ እኔ ማቃቸው ማለት ነው እና እነዚህ ግን እንደዚህ አይነት ነገር አያውቁም። ከፈለጉት ወንድ ጋር ቢተኙ ለነሱ ሀራም አይደለም፣ እና ብር ለማግኘትና የሰውን ህይወት ለማጥፋት ራሱ ሀራም መስሎ ስለማይታያቸው፣ ከአረቦች በተለይ ደግሞ አረቦች እነዚህን ለምንድን ነው የሚወዷቸው? እንትን መዳሞቹ ይጠሏቸዋል። በነገራችን ላይ ፈጣን ስለሆኑ እንጂ የሚፈልጓቸው ወንዶቹ እንጂ የሚፈልጓቸው ሴቶቹ፣ እነዚህን በተለይ ፊሊፒንና እንትን ኢንዶኒሲያ በጣም ነው የሚጠሉት። ግን ፈጣን ስለሆኑና እንግሊዝኛ በደንብ ስለሚያውቁ ይፈልጓቸዋል ማለት ነው። አረቦቹ ግን ከንትናቸው ጋር ከባሎቻቸው ጋር ይጠረጥሯቸዋል። ለምን ይሄንን ለማድረግ ወደ ኋላ አይሉ። ከዚህ በፊት ጓደኛዬ እኔ አብራኝ የነበረች አሁን አብራኝ ለስምንት አመት ሰርታለች አንድ ጀማአ ላይ እና እሷ ራሱ አንድ ቦታ ላይ ጠለብ ነበረች። ጠለብ እየሰራች እያለ እሷ ከመግባቷ በፊት ያቺ ፊሊፒን የሰራተኛ ቤቷ ቤቱ እንዳለች ነው። እቺ ከቆየች በኋላ ነው እቺ የኛዋ የመጣችው። ከዛ በኋላ በዛች በሰራተኛ ምክንያት ነው የጠፋችው። የጠፋችበትን ምክንያት ምንድን ነው? ሴቷ ስትሄድ ሌላ ክፍል ከሰውየው ጋር ሄዳ ትተኛለች ማለት። ተኝታ ስትጨርስ ደግሞ በየጊዜው ሴቷ ሳታቅ ወርቅ ይገዛላታል፣ ሰዓት ይገዛላታል፣ የምትፈልገውን ነገር ሁሉ ያደርግላታል። እንዲሁም ደግሞ ብር ይሰጣታል። በጣም ለልጆቿ ሁሌ ትልካለች። በጣም ከዚህ ከሰው ደረቢያን የሚያስንቅ ቤት እንደሰራች ቪዲዮ ራሷ አሳይታኛለች አለች። ከዛ በኋላ አንድ ቀን መክዘን አላለች ሴቷ ተኝታለች ክፍሏ ላይ ከዛ እሱ ከስራ መጥቶ ሽንት ቤት እንደሚሄድ ሆኖ ወደ መክዘን ሄዶ እሷም ወደ መክዘን ሄዳ አብረው እንትን እያሉ ትደርስባቸዋለች። እቺ ፈርሻ ልታመጣ ሄዳ ማለት ነው። ከዛ ሰውየው ብትናገሪ እንትን ምንም ነገር እንትን ሳልል ወይም ደግሞ እንትን ቃማሽን አበላሽቼ ወደ ሀገርሽ ነው አስለን እዚህ ሀገር ላይ እንዳትገቢ አደርግሻለሁ፣ ወይም ደግሞ እንትን ሀገርሽን ምንም ሳታውቂ አሳፍርሻለሁ፣ እንዲሁም ደግሞ የምትናገሪ ከሆነ ዝም ብዬ ለፖሊስ አስይሻለው ነው ብሎ ያስፈራራት። ከዛ ፈርታ ከዛ ቤት ጠፋች ማለት ነው። እና እህቶች የተጠንቀቁ። አሁን ደግሞ እስኪ ቪዲዮ ላስገባላችሁና ስሙት። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቻኔል መድሰው ናችሁ። ከመመታት መምጣታችሁ ካልቀረ ላይክ አድርጉልኝ፣ ሼር ማድርጉልኝ፣ ሰብስክራይብ ማድርጉኝ፣ አበረታቱኝ። አላ ደግሞ ከክፉ ነገር ይጠብቃችሁ። በዚህ ለይለተል ቀድር አላህ ያሰባችሁትን ሁሉ አሳክቶ ለሀገራችሁ በሰላም ያብቃችሁ። ከእንደዚህ አይነት ሙሲባ ከእንደዚህ አይነት መጥፎ ሰዎችም አላህ ያርቃችሁላለሁ። ወደ ቪዲዮ

አይ የእኔ ሳይሆን እኔ ነበርኩት። በፎቅ ላይ አሰሪዋ ሰራተኛዋን ገላት ነበር። እና እሱ ታሪክ ሰውን ካስተማረ ትንሽ ቆይቷል። ግን ካስተማራችሁ ልንገራችሁ ማለት ነው። እና ትንሽ ጊዜው ቆይቷል። ትንሽ ጊዜ ቆይቷል። እና እኔ ነበርኩት። ማሬ ሳትጀምሪ ሪም አካውንቱን ሰታኝ። ለአዲስ ህይወት አድርሻ አዲስ ህይወት

ሰው አስቀምጦ በህግ አምላክ ወስዳለው እሺ አዲስ እኔ ከሀቡ ወስዳለው እሺ አንድዬ ችግር የለውም ዴኒማር ንክ ዩ እሺ አሁን ወደ ታሪካችን ታሪኩ ምን መሰላችሁ እዚህ ቤት የሰው ታሪክ መናገር አይቻልም ግን ይሄ ታሪክ አስተማሪ ስለሆነ እና ኦልሬዲ ልጅቷ በህይወት ስለሌለች ነው እሷ ተሰራበት የነበረ ቤት ውስጥ ፎቅ ላይ የምትሰራን ኢትዮጵያዊ ሰራተኛ ኢትዮጵያ ናት፣ ኢትዮጵያ ፊሊፒን ናት። ፊሊፒኒን ሰራተኛ ማዳሟ ገደለቻት ወይስ ማዳሟን ሰራተኛዋ ገደለቻት? ሰራተኛዋ ማዳሟን የገደለቻት ሰራተኛዋ ማዳሟን ገደለቻት። እሺ፣ ታሪክ እያሳና ቡና ፈላ። እሰይ፣ ራሴን አሞኝ ነበር። ተባረኪ፣ መጣ ቡና። እየጠጣን እንሰማለን። እሺ፣ ማሬ ጀምሪ። እና እኔ ከእኔ ቀድማ ነው ልጅቷ የመጣችው ማለት ነው። እዛ ፎቅ ላይ ነው የምትኖረው። እና አምስት ዓመት አገልግላቸዋለች፣ እዛ ፎቅ ላይ እነሱ ቤት ማለት ነው። እና ሰዎቹ የመጀመሪያ ልጃቸውን ሊወልዱ ሲሉ ያመጧት፣ ከዛ በፊት ሰራተኛ ይኖራቸው አላቀም። እና ልክ አምስተኛ ዓመቷ ላይ እኔ ገና ሁለት ዓመት ምናምን ነበርኩኝ። እና አንድ ቀን ያችኛዋ ልጅ የመጀመሪያ ልጅ ወልደው፣ ሁለተኛዋ ደግሞ ሁለት ዓመት ናት፣ የመጀመሪያ ልጅ አምስት ዓመቷ ናት እና ልክ የዛን ቀን ሰውዬው ሁለተኛ ልጅቷን እንትን ይወስዳታል። እሱ ነው የሚወስዳት፣ መዋያ ገብታለች ማለት ነው። ልጅቷ ደግሞ ለፊታችን ትምህርት ቤት አለ፣ እዛ ነው የምትማረው ትልቋ። እና ሰውዬው ጠዋት ለብሶ ልጅቷን ትንሿን ይዞ ይሄዳል ስራ ማለት ነው። እና ሴትዮዋ ቤት አለች። ሴትዮዋና ልጅቷ ለመግባባት ተፈጥሮ ብቻ ይጣላቅም፣ ሴትዮዋን ትገላታለች፣ የአምስት ዓመቷ ራሷ ልጅዋ ፊት ማለት ነው። እና ልጅቷን ተገደለቻት በኋላ ሰውየው ትንሿን ይዞ ስራ ሄዷል። ከዛ እሷን ትገድልና ትልቋልሽ ሽንት ቤት ትዘጋባትና እሷ ሴት ሆን ከገደለች በኋላ ልብሷን ቀያይራ ሁሉ ነገር አስተካክላ፣ ልክ ክሪስማስ እየደረሰ ነበረ። እና ሁሉ ነገር አስተካክላ ምናለችና ለሰውየው ስልክ ትደውልለትና ፖሊሲ ይዘህና ሚስትህ እንገድይልሃል። እንደገደለቻት አትናገሪ በመርዝ በቢላ በምን ወይ ነግርሻ አለው በእንትን እያለ እንዲሄድ እሺ በቃ ተገላት የገደለቻት ልጅቷ ከዛ በኋላ ስትናገር ፖሊሶች ጠይቋ ስትናገር ከሴትዮዋ ጋራ በስልክ ተጣላ ነው አለች ይጣሉና ሴትዮዋ ልጅቷ ስጠፋ ስታጠፋ ስልክ ትቀጣጣለች ስልክ ነው የምትይዝባት ማለት ነው እና ያኔ ስልኩን ይዛባት ስልኬን ስጪ ስትላት አሁን ልቸርጀው ስልክ ይዘጋብኛል፣ ስትላት ስመጣ ነው ከስራ ስመጣ እሰጥሻለሁ፣ አሁን ቸኩላለሁ ትላት አለች። ከዛን አንድ ሁለት ሲባባሉ የሴትዮዋን ስልክ አንስች ወረወር ነው ያለችው እሷ። ስትወረወር ሴትዮዋ እንዴት ስልኬን ትወረውሪያለሽ? ብላ በጥፊ ስትመታኝ፣ በጥፊ መታኝ፣ ስታንቀኝ በአበባ አለ የአበባ ብርጭቆ የያዘ ማለት ነው፣ በሱ ስወረወርባት፣ ስመታት ወደቀች፣ ወደቀችበት ተገላትና እሷትን ከዛ ልጅቷን ሽንት ቤት ትዘጋባትና እሷ ተቃጥፋ ፀጉሯን ምን አስተካክላ ለሰውዬው ደውላ ፖሊሲ ዛና ምስትን ገድይል ገድይልሃለሁ፣ ትለዋለች። ሰውዬው አንቺ ትቀልጃለሽ ምና ስላት፣ እውነቴ ነው ፖሊሲ ዛና ትለዋለች። ከዛን ሰውዬው ሲመለስ እኛ ፍለፊኛ ቤት ፍለፊት ላይ ትምህርት ቤት አለና መንገዱ ዝግ ነው ወይ፣ ተማሪው ገብቶ ማለቅ አለበት። ከዛን ግራ ይገባውና የእኔ ሰውዬ ደግሞ እቤት ነበረ ይደውልለትና እቤት ነህ የት ነህ ምናምን ብሎ ይለዋል እና እታች ላይ እንትን አለ ስቴዲዮም አለ እና ሰውዬው ወክ ያደርጋል ከጓደኞቹ ጋራ ጋር እታች ስቴዲዮም ነይ ሲለው፣ ኧረ ልጅቷ ደውላ እንደዚህ እንደዚህ ትለኛለች፣ እኔ እየተመለስኩ ነው፣ መንገዱ ዝግ ነው፣ ልደርስ አልቻል እና እባክህ ቤት ሂድና ያለውን ነገር ይልኝ ይለዋል ሰውዬ እኔ ሰውዬ ደነግጥና አብሮት ያሉትን ጓደኞቹን ይዝና እቤት ይመጣል። ሲመጣ የሴትዮዋ መኪና ፓርክ እንደተደረገ ነው። ከዛም በኢንተርፎን

አንዴ መድርቅና ምህረት ማን እንደሆነች ትናግሩናላችሁ። የገንዘብ እርዳታ ከሆነ አንችልም፣ ከቀው ከወዲሁ ተናግረናል። አለም ሰላም ይሁን። ሰላም ለዓለም ሰላም ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ይማራቸው። የተቸገሩ በጣም ታቸው የተቸገሩ የተጨነቁትን ሁሉ ፈጣሪ ይድረስላቸው። ማንም ሰው እዚህ ምድር ላይ አይግፋው። ሁሉም የሰው ዘር በሙሉ በሰላም በደስታ በፍቅር እዚህ ምድር ላይ ረጅም እድሜ ይኑር። ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ልጆች የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንን ልጆቻችንን ያሳደግልን፣ ለቁም ነገር ያብቃልን። ለእኛም የሰጠ ልጆቻችንን መጨረሻ ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ፣ በሰላም ይገላግላችሁ። ዛሬ የምትወልዱ እርጉዞች በሰላም ፈጣሪ ይገላግላችሁ። እንግዲህ በሰላም ይገላግች ፈጣሪ በቃ ስሽ ምታራውትኝ በቃ ማንም ሰው አይድፈው እዚህ ምድር ላይ ሁሉም የሰው ዘር ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። አሜን። ቴንኪው። ወይ ጉድ! ሰውዬው የአንቺ ሰውዬ እቤት ጓደኞቹን ሰብስቦ ደርሶ የሴትዮዋን መኪና ፓርኪንግ ላይ አይቶ ነው ያወቅ ነው የዲያቆም ነው ሲመጣ ፓርክ ተደርጓል። እቤት ከታች ሆኖ በኢንተርፎን ቢደውል የሚመልስለት የለም። ከዛን ከፍቶ ገብቶ ቤታቸው ሄዶም በመጥሪያ ቢጠራ ቢጠራ ማንም አይመልስለትም። ከዛ ለሰውዬው ደውሎለት እባክህ ቶሎ ብለህና እና ያው በከታችም ከቤትም ሄጅ እንትን ብል ማንም እሱ የሚመልስ የለም አለው። ይሻል እና፣ ሰውዬው ልጅቷን ትምህርት ቤት አላስገባም። ቀጥታ ትንሿን ይዞ መጣ። ከዛ ቤት ደረሰ፣ ሰዎቹ አብረውት ይሄዱ። ከዛን እቤት ከፍ ሲከፍት፣ ልጅቷ ጃኬቷን ለብሳ፣ ብርድ ነበር፣ ፀጉሯን አስተካክላ፣ እጇን ተጣጥባ ምናምን ቆማ አገኛት። ከዛን የታለች ሚስቴ ብሎ እንዲ ዞር ሲል የኔም ሰውዬ ሲናገር ማለት ነው፣ እንዲ ስናያለ ኮሪደሩ ላይ ደግሞ መሬት የለም፣ እንዳለ መሬት ነው። እሷ ዋወድቃለች አሉ ከዛ እኛ እንዳለ ካፈራን እሱ ሲላካት ሴትዮዋ በቃ ምንም ትኑር አትኑርም አናውቅም አለ። ከዛ ልጅቷን እንዴት እንዴት ታደርጊያለሽ ብሎ እሷ ሊይዛት ሲል ታወረፍ። ገና ይሄን ሳናነሳ እንዴት ብለው ልጅቷን የሆነ ሰው አንዱ ሰው ይይዝና ለቀይ መስቀልም ለፖሊስም ተደወለ። ቀይ መስቀል ቀድሞ ደረሰና ሲያያ ሴትዮዋ ሬጅም ሞታለች። ይሄኛን አይመለከትም ፖሊስን የሚመለከተው ብለው ቀይ መስቀሎች እንደመጡ ሄዱ። ፖሊስ መጣ። ከዛ ልጅቷንም ያዙ። ከዛ ምን ነው ሲባል በቃ ምንም አልሸሸች ምን አለች እዛ ሁኔታ የያዘችው ያዘችው ከዛን እሷን ያዙ ሄዱና ወዲያው ጋዜጠኛ ምናምን መጣ ከንትኑ ተከበበ በፖሊስ ከዛ ልጅቷን ይዘው ሄዱ ሴትዮዋን እዛ በቃ ፕሮሰሳቸውን ጨርተው እስከ ማታ ድረስ ቆይተው ማስከሪ ነው ራሱ አልተነሳም ይዘዋት ሄዱና ሲገቡ ትንሽው አለ ትልቋ አለች ቤት ነበረችና ስትፈልግ የለችም ከዛ ልጅቷ ሽንት ቤት ሲታይ ተቆልፎባታል ከዛ ልጅቷን እንደውም እኔ ጋን ይዘዋት የመጡት ማለት ነው። እና ልጅቷ ቢጀማን እንደለበሰች የልጅቷ ልብስ ራሱ ብታይ ይደምቻ ነበረ። እኔ በቃ ፊቷ ይመስለኛል ይገድለቻል ማለት ነው። ከዛ ነው አመጡ። ሴትዮዋ እንትን ታባለች። እና ሁሉም ሰው እኛ ቤት ነው ተሰብስቦ የመጣው ፖሊስ ሁሉ ነገር ጨርሶ ይዞ ከሄደ በኋላ እና ሰውየውን እንደ ልጅቷ አምስት ዓመት እንደቆየች ቆየች። እኔም ሰዎች ያውቃሉ እኔ ራሱ ልጅቷ ነው ካታ ያለው ፊሊፒኑ ነው። ከዛ ምንድን ነው ግን አንተ ስትወጣ ጸብ ነበረ ወይ ስንለው እኔ ምንም የማውቀውስ ጠብ የለም። ግን ባለፈው የሆነ ጥፋት አጥፍታ ለአንድ ወር ስልኳን ቀጣት። ስልኳን ይዛባት ነበረ እና በእሱ ሲነጋገሩ ነበር። እኔ ስራ ሄድኩኝ እና ደውላልኝ እንዲ ያለችኝ ነው እንጂ ማቀው ምንም ነገር ምህረት፣ በጣም እየጨቀጨኩኝ፣ ዘጠና ስድስት ሰው ምህረት ብሎ ጽፏል እና ምህራችን ኢንቫይት አድርጃት እንዴ ትግስት ይችላል። ከስድስት ወር ልምን ሙሉ መስሎኝ ነው። ቆይቶ ማሪ መቆይ ደህና ነኝ። የገንዘብ ጉዳይ የገንዘብ እርዳታ ነው? አይ አይደለም፣ የገንዘብ አይደለም። አንድ እህታችን ታማለኝ ማለት ነው ከሰራተኛ ተጣልታለች። ሰውዬው ሐኪም ቤት ደብድባት ነው። ሰውዬው ሐኪም ቤት ውሰድ ቢባልም ቢያለ ቢሮ መለሰ። ቢሮዎቹም አንቀበልም አሉ። እህቱ ቤት ነው ያስቀመጣት። ግን ልጅቷ እየታመመች ነው፣ ህክምናም እያገኘች አይደለም። ምን ማድረግ አለብን? የት ሀገር ነው እዚህ? ዱባይ ለፖሊስ ተምን አደውሉ። እንደዛ ይሻላል። እኔ ሩቅ ነኝ ያለሁት። እኔ ዱባይ አቡዳቢ ነኝ ያለሁት። እሷ ደግሞ አጅማን ያለችው እኮ ለፖሊስ ነው መደወል ያለባት ልጅቷ ለፖሊስ ትደውላለች። ፖሊስ መጥቶ ይወስዳታል ህክምና ማለት ነው። እንደዛ ማድረግ ይሻል። ሰውየውም ቢያለ ቢሮዎች አንቀበላሉ፣ ግን ልጅቷ እየታመመች ነው። የደበደበቻ ሰራተኛ ናት አብራት የምሰራው ማለት ነው። እኮ ማሪ መሆን ያለበት ዘጠኝ ዘጠኝ ዘጠኝ ፖሊስ ጋር ትደውልና ልጅቷ ታምሜ ህክምና እየወሰዱኝ አይደለም ትላለች። ፖሊስ ያለችበት ድረስ ይመጣላታል። ከዛ ፖሊስ ሄዶ ይወስዳታል። ከሰውየው ቤት ማንም ሊያወጣት አይችልም ከፖሊስ ውጭ። ኦኬ ሰውየው ከቤቱ እኮ አስወጥቶ እህቱ ቤት አስቀምጧታል። ከእህቱ ቤት ማንም ሊያወጣት አይችልም ከፖሊስ ውጪ። ከሰው ቤት ሰውን ለማውጣት ከዚህ ጋር ቤት ከአረብ ቤት ከፖሊስ ውጪ ማንም ማውጣት አይችልም። ኦኬ በቃ ዘጠና ዘጠኝ ትደውል፣ ዘጠኝ ዘጠኝ ዘጠኝ ትደውላለች። ራሷ ናት መደወል ያለባት። ኦኬ፣ እነግራታለሁ። እሺ ታች መምጣት የምትችል ከሆነ ቲክቶክ ካላት ትምጣ፣ አስረዳታለሁ። ለራሷ ቲክቶክ የላትም፣ በቃ አንቻ ስልኮን ብሰጥሽ ናውላት ትች ያለሽ ትደውይ ያለሽ ለሷ አለታ አስረጃት። እኔ ለአንቺ ማስረዳሽን ሄደሽ አስረጃት በደንብ አዳምጪኝና ዘጠኝ ዘጠኝ ዘጠኝ ትደውልና ሲያኔት አይ ኒድ ሀልፍ። አረብኛ ከሆነ የምትችለው አቢ ሙሳ አዳ አናታዕባና አብሮፍ ሙስተሽፋ እ ከፊሊሙ አይወድኝም። አናታዕባና ጅድ እንትላለች በአረብኛ። ግን አረብኛ አትችልም አዲስ ናት ካልሽ በጊዜኛ አይ ኒድ ሀልፍ፣ አይም ሲክ፣ አይ ዋንት ቱ ጎቱ ሆስፒታል በል ከዛ ሲመጡ ፖሊሶቹ ሁኔታዋን አይተዋል። ኦኬ እሺ በቃ ደበደበቻት እንትን ምንድናት፣ ሰራተኛዋ ምንድነው ዜግነቷ? ኢትዮጵያ ናት። ኢትዮጵያ ናት። ማፈር ያስበላቸው ኢትዮጵያዊ ለኢትዮጵያዊ ሁለት መደባደብ ምናምን፣ እንደ አገር እየተሰደብን እኮ ነው ያለ ነው። ኢትዮጵያኖች ሆነው መስማማት አቅቷቸው ይደባደባሉ፣ ለድብድብ ድረስ ይደርሳሉ። ይህን እያሰር እንዳ ይሆናል ያባላቸው ያሰደቡናል። አሁን በአረቦት ሙድ መያዣ ሆነናል ኢትዮጵያ ነው፣ በርሳቸው እንኳን አይስማሙም። እንዴት አረብ ቤት ኢትዮጵያ ቤት ሰራተኛ ይደባደባል? በጣም ማፈሪያ እኮ ነው። ይህ እኔ ራሱ ግራ ነው የገባኝ። ልጅቷ መጀመሪያ ታማ ነበር ለአስራ አምስት ቀን ምናምን ኖርማል እንደዚሁ። ከዛ አዲስ ነው ያመጡት ሰራተኛ ማለት ነው። ልጅቷ እቺ የተደበደበችው አመት ሰርታለች እነሱ ቤት። በፊት የነበረች ሰራተኛ መጡ። በተጣሉበት ምክንያት አላውቅም። መቆሻሻ ውስጥ ወረ ወረችኝ ነው የምትለው። አሁን አንገቴን እና እግሬን እያመመኝ ነው የምትለው። ከዛ ሰውየው ቢሮ ይመልሳታል። ቢሮዎቹ ደግሞ ልጅቷ ተጎታለች፣ ካላሳከምክ መቀበል አንችልም ነው ያሉት። ሰውየው ደግሞ እሺ ያለ መለሰ ወደ እህቱ ቤት ህክምና አልወስዳትም ማለት ነው። እኮ ፖሊስ ብቻ ነው ማሪየው ልጅ ሰዎቹን ማስገደድ የሚችለው ህክምና እንዲወስዱ ፖሊስ ብቻ ነው። ለፖሊስ ትደውል። እሺ ዘጠኝ ዘጠኝ ዘጠኝ ፖሊስ ጋር ትደውል እና የፖሊስ እርዳታ ጠይቅ። ፖሊስ መጥተው ሆስፒታል ይወስዳታል። ከአረብ ቤት ማንም ሰው በር ከፍቶ አንኳኩቶ ማውጣት አይችሉም። ወንጀል ነው። ኦኬ ቢሮዎቹ ምንም ማድረግ ሰፖርት ማድረግ አይችሉ፣ ማለት ነው አይመልሱም ማለት አሉ። ትክክል ናቸው። ሙሉ አካል ያላት ጤነኛ ልጅ ነው የፈጠንክ፣ ጤነኛ እርጋ አሳክማ አምጣልናሉ። ቢሮ እኮ ትክክል ነው ያደረጉት። ሌላ ቢሮ ቢሆን እኮ እንደዚህም ሆነ ይቀበላል፣ ወስዶ ዘፈዝፋት ነበር፣ ቢሮ ሳያሳክም። እነሱ ግን ጎበዝ ናቸው። ይሄ ቢሮ ጤነኛ ሰውን የሰጠን አሳክመ ጤነኛ እርጋ ምጣ፣ አንቀበልም ማለታቸው ጎበዝ ናት። እንደዛ ነው ያሉት እነሱ ጎበዝ ናቸው። ስለዚህ አሁን ይህች ልጅ ማድረግ ያለባት ፖሊስ መደወል ነው ያለባት እሺ በቃ አመሰግናለሁ። እንደዛ አላት። አሁን ቶሎ ወርደሽ ንገሪያት። እሺ ቶሎ በቃ አርት መባላት ይሄኔ በብሔር ነው ወይ በሃይማኖት እንዲህ ቲክቶክ ላይ በሚያዩት ወይ በብሔር ወይ በሃይማኖት፣ እነሱ መዳም ቤቶን ይደባደባል። ይኸው ለዚህ ችግር ይጋለጣሉ። አረቦች እኛ ላይ ኢትዮጵያዊ መቅጠሪያ ይፈልጉ መው። ኢትዮጵያዊ ኢትዮጵያዊ ስራው ጥሩ ነው፣ ጽዳት ጎበዝ ነው፣ ምግብ ጎበዝ ነው፣ ሁሉ ነገር ጥሩ ሆኖ ጸባይ የለውም ይባላል። እርስ በርስ ነው የሚሉት አረቦች፣ ራሱ እርስ በርስ። አሁን አረቦች ብሔራችንን እስከሚያውቁ ድረስ እንትንሽ እንትንሽ ማለት ጀመሩ። ብሔራችንን መጠየቅ በብሄር ይባላሉ በሃይማኖት ይባላሉ። አቡ አይንክ ዱዱ መግባት ትፈልጋለች። ሳቢያት ማ ትብሪትዬ ዱዱን ሳቢያት እያያዘሽ ነው፣ ኮፒዲንግ አድርጉልኝ እያያዘሽ ነው እያሉኝ ነው። ገዝት ስለበዛ ይሆናል። ቀንሳለሁ ቀንሳለሁ ሩሃማ እና የአምላክ ስራ የልጅቷ መልስ እየጠበቅ ነው እስኪ ዋትሳፕ ል ያልመለሰችም። ካልመለሰች በመለሰች ሰዓት እጠራችኋለሁኝ ዋትሳፕ ላይ። የአምላክ ስራ ቁጥርሽን ከመስዬ ወስድና ልካልኛለች፣ መስያቸዋል። ዋትሳፕ ላይ ልጅቷ በመለሰች ሰዓት እጠራሻለሁ። እሺ ሳባ ነው አይደል ስሟ? ሴቭ ላርገው ሴቭ ያለረኩትን ስለማልመልስ እንድመልስላት ሳባ ሳባማ ሳባ የ ሙሉነሽ፣ ወይዬ ምን ሆነሽ ነው? ነው እና ፖሊሶቹ ጨርሰው ከሄዱ በኋላ እኛ ቤት ነበር የመጡ። ሰውየው ሲጠየቅ የስልኩን ችግር ብቻ ነው የተናገረው። ሌላ ማውቀው ነገር የለም፣ እኔ በሰላም ነው ከቤት የወጣሁት አለ ከዛም ማታ ሁሉም ተበታተነ። ከዛም በስንተኛው ቀን ብቻ ተቀበረች። ግን በሶስተኛው ቀን ከፊት ለፊታችን ትምህርት ቤት አለ ብዬሻለሁ እና የዛ ትምህርት ቤቱ ዳይሬክተር ከኔ ሰውዬ ጋር የጓደኛ ናቸው እና እሷ ትደውልና እንዴት ሆናችሁ ምናምን ስትል፣ ምን ይኮናል ብለሽ ነው እሷ ቀረች ምናምን ብሏላት እና አይ የሆነ ወሬ ሰምቼ ነው የሚጠለዋለች ምንድን ነው ሲላት፣ ሴትዮዋን እንድትገል ያዘዛት ባልየው ነው። ልጅቷ እና ባልየው የፍቅር ግንኙነት አላቸው። እና ከገደልሻው በኋላ እንዳትሸሺ ትታሰሪያለሽ፣ እኔ አስፈታሽ እና እኔና አንቺ እንጋባለን ብሏታል ብላ ሴትዋ ተገባዋለች። ከዛ ሰውዬ ደግሞ እረሱ እንደዚ አይነት ሰው አይደለም። እውነትም ሰውየውን ስታየው ይሄን ያረጋል ብዱ አይደለም፣ የሆነ ዝምተኛ የሚባል ሰው የለም። እንደዚ አይነት ሰው ነው። ሰላም እንኳን ስትይው ሰላምታ እንዲ ረዥም ሰላምታ ያቅም። አውቀዋለሁ ሰውየውን እና ኧረ እንደዚ አያደርግም እሱ፣ ምናምን ብሎ ሰውየው ምሎ ለእሱ ጠበቃ ቆሞ ማለት ይቻላል። አላ ባይ እንዲህ ሰው ሰምቼ ነው። ከዛ ፎቁ ላይ እንዳለ ይሄ ወሬ ተወራ ማለት ነው። ሁሉም እየተደዋወለ እንደዚህ ያሉ እንደዚህ ያሉ እና ሲባል አራሱ እንዴት እንዲያርጋል ብሎ ሁሉም ነው በቃ የመለሰው። እና ገና እንኳን ሲደርስ ለቤታቸው ሄዶ የማያቆዛ ፎቁ የማይጠራሩትሉ ለልጆቹ ብሎ ስጦታ እያያዙ ነበር ይሄ ማለት ነው የገና በዓል ያሳለፉት። ከዛ በዚህ ሁኔታ እያለ። ፖሊስ ሴትዮዋን ተቀበረች። አርባው ሁሉ ወጣ በደንብ ደግሶ ነው አርባው ሁሉ ያወጣላት። እና ልክ አመት ሊሞላት አካባቢ ያውቃሉ እንዴ? አዎ ክርስቲያኖች ናቸው። ቤይሩት ከሆነ አሁን ቤይሩት ነው። ኦኬ እንዲሁም ከሴትዮ ጋር አንድ መስሪያ ቤት ነው ባንክ ውስጥ የሚሰሩት እና ተደግሶ ሁሉ እሱ እንዳለ ነው ተጠርቶ የሄዱት እና ያ ሁሉ ካለፈ በኋላ አመት ሊሞላት አካባቢ ፖሊስ እስከ እስከዛ ልክ ጊዜ ድረስ ምንም ነገር የተሰማ ነገር የለምና፣ ለካ ፖሊስ የእሷን ቤተሰቦች የእሱን ቤተሰቦች ኢንተርቪው እያደረገ ነበረ። በዚህ ሁኔታ እያለ በኋላ ላይ እየሰማሽ ይናለን ከዛን ልክ አመት ምናምን ሊሞላ ሲባል ፖሊስ በጋዜጣ ሁሉ ነው ማለት ነው ሁሉን ጨርሶ ሲያስወጣ ፖሊስ ምን እንትን ይላል የእሷን ቤተሰቦች ሲጠየቁ ችግር እንደነበረ በፊት ሴትዮዋ የልጁን እውነትም እንደተወራው ልጅቷ እና ሰውዬው የፍቅር ግንኙነት እንደነበራቸው እሷ ሴትዮዋ እራሱ አውቃለች ሙዋቸው ማለት ነው። እሷ እሷ ደግሞ በምን አወቀች መሰለሽ ልጅቷ ሁሉ ጊዜ ስልኳ ላይ ታተኩራለች ማለት ነው። እና አንድ ቀን ሲያጋልጣት ስልኳ ይዛ ስጠራት አልሰማ ተላታለች። አንቺ ይህ ስልክ ያሽ ሰዋት ሰሜን ብላ ቅምት ስታረጋት ክፍትን ስልኳ ልጅቷ ፎቶ እያየች ነው ከዛም ስልኩን ልትዘጋው ሴትዮዋ እዩዋ ስልኩን ስታይ እላው ላይ ሰውየውና ሴትዮዋ ከሚያፀይፍ አይነት ፎቶ ማለት ነው እላው ላይ ያየችው የልጅቷን እና የባሏን ማለት ነው ልጅቷ ምን ለብሳለች መሰለሽ የሴትዮዋን የዋና ልብስ ማለት ነው ውስጥ ለብሳ ከሰውየው ጋራ በቃ በጣም የሚያስጠይፍ አይነት ፎቶ ታያለች